ካሊብ ነፈረዋል እኮ ግን፣ አላምነውም። በቃ ምንም ባይኖር እንኳን ሲያዩሽ ይጨንቀኛል። ተለየ፣ እውነቱን ነገርኩሽ። አደለ እንዴ እኔ ነው። እኔ እሷን በፍጹም ትንሽም ቢሆን እንድታዝን አልፈልግም። ምን ተፈጥሮ ሁላችሁም ጥሩ ሆናችሁላታል። እሷ ደግሞ በዚህ ደስተኛ ናት። ወደ ችግሩ ግባ። እሷ በጣም ደስተኛ ነች፣ ደግሞ ቶሎ ቶሎ መምጣት ትፈልጋለች። እኔ ደግሞ ቲናስ ብታውቅ የሚል ፍርሃት ያዘኝ። ሲጀመር ከእነሱ ጋር እንደዚህ መቀራረቧ ትክክል አይደለም። እውነት ለመናገር ከባድ ነው አደል? አዎ፣ ዳኒ መጀመሪያ ነው ያጠፋሁ። ቆይ ግን ምን አቅብጦኝ ነው? እኔ ምን አውቄ። እኛ ግን ደስ ብሎናል። ያንተ ተቃራኒ ሰው ናት። ስለ እሷ ባህሪና ማንነት ቀድመህብት ነግረን ኖሮ አላምንህም ነበር። ምን ላርግሽ? ንገሪኝ። ምን ታደረጋለን ደግሞ። ልትወሰድብህም ትችላለች። እንደዚህ አይነት ቀልድ ደስ የካሌብ አይነ ላይም ነገር ግን አንስተል ሽማግሌውና ካሌብ ለቲና የሰጧት ወረቀት ፎርጅድ እንደሆነ ዳንኤል ይህንን ነገር ከሰማ በኋላ ለከፍተኛ ተስፋ መቁረጥ ተዳርጓል። የሚወዳት ፍቅረኛውንም በዚህ ምክንያት አቷታል። ዛሬ ላይ ከካሌብ ጋር ሊጋቡ ጫፍ እንደደረሱም ሽማግሌው ነገሮችን አመቻችቶ እንደጨረሰም ተመልክተናል። ሆኖም ይህንን ተከትሎ ትሁት ይችን ፍቅረኛ እንዳታጣት ተጠንቀቅ፣ ካሌብ ክፉኛ ይቶብሃል በማለት ነግራው ነበረ። ሆኖም እንደዚህ አይነት ቀልድማ መስማት አልፈልግም እያለ ሲንቀጨቀሽ ቆይቷል። ነገር ግን ይህ ብቻ አልበቃው ያለው ዳንኤል ወደ ሳሎን ሲመጣ ግን በተስፋ ሲጠባበቅ የነበረው ህልሙ ተቋጭቶበታል። በዚህም ከፍተኛ የሆነ መደናገጥ ተሰምቶታል። ለቲና የቤት ፍላጎቷን ስታሟላላት ለእኔ ግን የአራት ሚሊዮን ብድር ለምን አልሰጠኝም አባዬ? እኔ ኮ በቃሌ ታምኜ እመልሳለሁ። ከፈለግክም ደግሞ አንድ መቶ ሺ ብር ጨምሬበት አምስት መቶ ሺ ብር አድርጌ እመልሳለሁ። ግዴ ለማባዬ ከአንተ የቀረበ ዘመድም ሆነ ችግሬን የሚረዳኝ የለም በማለት እያንዳንዱ በዝርዝር የገለጸላቸው ቢሆንም ሽማግሌው አሁን መሳለቃቸውን ቀጥለው ምን ችግር አለው ልጄ ቲናን እዚህ አምጣና አይን ባይና አስረክበሃለሁ። ምናልባትም ለምስክርነት ይሆን ወይም ደግሞ የቲና ውርደቷን ሊያከናንቧት ስለፈለጉ ሽማግሌው አሁንም ጥበባዊ በሆነ ዘዴ ዳንኤል አራት ሚሊዮን ብድር እንዲወስድ የቲና መምጣት ግዴታ አስፈላጊ እንደሆነም ገልጸውለታል። እነዚህ ነገሮች እንዴት በቀላሉ ይመቻቻሉ? ቲና አሁን የቤቱን ካርታ ይዛ ከጠፋች በኋላ አለመማለቷ። ከባድ ራስ ምታት ፈጥሮበታል። ምናልባትም ቤቱን ሸጣው ይሆናል የሚል ስጋትም ከፍተኛ የሆነ ቅዥት እያስተናገደ ይገኛል። ምን ነው እህትህ ታማኝ አይደለችም እንዴ? የሰጠዋት እኮ እንድትኖርበትና ፍላጎቷን እንድታሟላበት ነው። እንዲህ በቀላሉ ሸጣ የምትሰወረው ንብረቷ መስሎኝ? በማለት አሁንም ሙድ መያዛቸውን ቀጥለውበታል። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምናላችሁ፣ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ትሁት ድራማ ክፍል 26 የቀጠለውን ይዤላችሁ መጥቻለሁ። ምን አዲስ ነገር አለ? እስኪ ቀጣዩ ክፍል እስከሚለቀቅ የእኛንም አስተያየት የማጋራችሁ ይሆናል። ቀጣዩ ክፍል ምን ሊሆን ይችላል? በዳኒና በቲና መካከል እንዲሁም በሚወዳት ፍቅረኛው መካከል እውነታውን ስሰማ ምን ሊፈጠር ይችላል? አብራቸውን ቆዩ። እንግዲህ ዳኒ በጣም የሚወዳት ፍቅረኛውን ለማስደሰት ግዴታ እዛ ቤት የሚያገኘውን ሽርፍራፊ ገንዘብ እየተቀበለ እሷን ማስደሰት ግዴታው እንደሆነም ለትሁት ገልጾላታል። ዝቅ ብለህ ብትሰራ ይሻልሃል። ይህ ነገር መቼም ሊያዋጣህ አይችልም፣ ከገባህበት ማቅ እባክህን ውጣ እያለች በጸባይም ስታግባባው ስትነግረው ቆይታለች። ሆኖም አልሰማም ያለው ዳንኤል እስካሁን የለፋውበትን ሳሌስ እዚ ቤት ንቅንቅ የለም በማለት ከቲና ጋር ጥብቅ ማለቱን ቀጥሎበታል። ዞር ሲልም እናትዬ እያለ የሚያናግራት ፍቅረኛው አሁንም አግባኝ ትለዋለች። እርግጥም የኤደን ጥያቄ አግባብ ያለው ጥያቄ ነው። ሆኖም ዳኔ ግን ነገ ዛሬ እንጋባለን። የኔ ፍቅር፣ አንቺን ለማስደሰት ስል የማይሆን ስራ እየሰራው ነው። ከክብሬም ወርቻለሁ ዝቅ ብዬ መስዋዕትነትን እየከፈልኩ ነው። እውነታውን ስትረጅ ግን በጣም ታዝኛለሽ፣ በማለት ነበር የገለጸላት። ሆኖም አሁን በድብቅ እየሰራ ያለው የዳኔ ተግባር ምን እንደሆነ ሊገለጽላት አልቻለም። ብቻ አድርግህ አሳየኝ፣ እኔ በአጉል ተስፋ እድሜን መሸኘቱ በጣም ሰልችቶኛል፣ በማለት እንግዲህ ለዳንኤል ነግራዋለች። ዳንኤል ግን ይህንን ተግባራዊ ለማድረግ ደግሞ ተጨባጭ የሆኑ ነገሮችን ከእጁ ላይ መያዝ ይኖርበታል። ዛሬ ላይ ቲና የቤቱን ካርታ ከያዘች በኋላ ያንን ቤት ትታ እልም ማለቷ ግን አንዳች ጥርጣሬ እንዲያድርበት አድርጎታል። ይኸውም ምናልባትም ቤቱን ሽጣ ከድታይ ነው እስካሁን የመጣንባቸውን ስምምነት አፍርሰዋለች የሚል ከፍተኛ የሆነ ድባቴ ውስጥ ገብቷል። ለዚህም እንግዲህ ሽማግሌውን ምናልባት ቲና የጠፋችበት ጉዳይ ይህ ሊሆን ይችላል በማለት ስጋቱንና ነፍሱ የተጨነቀችበትን ጉዳይም ለሽማግሌው አማክሯቸዋል። ሽማግሌውም እንዴት እንደዚህ ልታደርግ ትችላለች? ዞሮ ዞሮ ንብረቱ አይደል እንዴ? እንዴት እንደዚህ አይነት ውሳኔ ልትወስን ትችላለች? በማለትም ሽማግሌው ለዳንኤል መልሶላቸዋል። ሽማግሌውም አሁን የቲና ሀሳብ ሲሟላላት እኔ ግን ጨክ ነውብኛል በማለት አሁንም አባባ አራት ሚሊዮን ብር እንዲሰጡትና በምላሹ ደግሞ መቶ ሺ ብር ጨምሮ አምስት መቶ ሺ ብር አድርጎ ሊመልስላቸው እንደሚችልም ገልጾላቸዋል። ሆኖም ይህንን ተከትሎ ሽማግሌው እኔ አራጣ አበዳሪ አይደለሁም፣ ካንተ ተጨማሪ ሽርፍራፊ ሳንቲም አልፈልግም። የጠየቀውን አራት ሚሊዮን ለመውሰድ ግን የግድ ቲና መምጣት አለበት ተብሎ እንግዲህ አጣብቂኝ ውስጥ ገብቷል። ም ለቲና በመደወል እንደናፈቀችውና ያለሷ ቤቱ የደበረው እንደሆነም ገልጾላታል። እሷም እመጣለሁ የሚል ተስፋ ሰጥተዋለች። ይህንን ስለሰማ ዳንኤል ደስታ ውስጥ ገብቷል። እንግዲህ እኔ ፍቅር፣ ያሰብናቸው ነገሮች ወደ ስኬት እየሄዱ ነው፣ ነገሮቹ አልጋ ባልጋ ሆነውልናል። ለማንኛውም እኔና አንቺ የምንጋባበት ቀን እየቀረበ ነው በማለትም ደስታውን እየገለጸላት ነበረ። እሷም ባጉል ተስፋ በጣም ሰልችቶኛል እንግዲህ ሲሆን ማየት ብቻ ነው የምፈልገው፣ አድርገህ አሳየኝ በማለትም እየነገረችው ነው። ዳንኤል ከጀርባው ምን አይነት ድራማ እየተካሄደበት እንደሆነ ምች ገባውና፣ በሌላ በኩል የሽማግሌው ዕቅድ አሁን የወደዷት ኤደንን ለልጃቸው ማጋባት ነው። ይህ ጥረታቸው እንዲሳካ ደግሞ ልጃቸው ላይ ግፊት እያደረጉ ነው። ልጃቸው ግን ለምን የማልፈልጋትን ቲና የሰራችውን ወንጀል ሁሉ በግልጽ አጋልጠናት ከዚህ ቤት አላባረራትም። በዚህ ሁኔታ ችግሩን መፍታት ሲቻል ሌላ ዙሪያ ጥምጥም ለምን እንሄዳለን በማለት እንግዲህ ለአባቱ እያስረዳው ይገኛል። አባቱ ግን ቲና እስካሁን ለሰራቻቸው ወንጀሎች በደንብ መቀጣት እንዳለባትና የመጡበት ስህተትም እንዲማሩ ስለሚፈልጉ አሁንም ዳንኤልና ቲና ላይ ድራማቸው እንደሚቀጥል እየገለጹ ነው። በእርግጥም ሽማግሌው ካሌብና ኤደን በአንድ ላይ ቢጋቡ ጥሩ የትዳር ሕይወት ይኖራቸዋል የሚል እምነትም አላቸው። ልጅቷ ላይ ያዩት መልካም ባህሪ በጣም ገዝቷቸዋል። ሆኖም የቲና ማመነጫጨቅ አሁን በኤደን ተተክቶ ሲመለከቱት ይች ልጅ ከዛ አጭበርባሪ አውሬ ልናድናት ግድ ይለናል። ስለዚህ አንተ ብታገባት አንተም ትጠቀማለህ፣ እሷንም ከማይሆን ተስፋ አዳናት ማለት ነው እንግዲህ በአንድ ድንጋይ ሁለት ወፍ ይሉታል ይህንን ነው። ለዚህ እቅዳቸው እንዲሳካላቸው ደግሞ ልጃቸውንና ኤደንን ወደ ሻይ ቤት ሄደው መገባበዝ እንዳለባቸውም ለልጃቸው አስረድተውታል። ኖም ካሌቭ ከዚህ በኋላ ከኤደን ጋር የተለያዩ መዝናኛ ቦታዎች እየሄዱ ፍቅራቸውን የሚገላለጹ ይሆናሉ። ይህንን ደግሞ ዳንኤል እንዲመለከትና ባየው ነገር እንዲናደድም ምርጥ ያሉት የእርሳቸው በቀል እንደሆነም ገልጸዋል። ካሌቭ ይህን ነገር ያሳካዋል ወይስ አሁንም አባዬ ለምን እያለ ይቀጥላል? ዳንኤል ሽማግሌው ከሄደን ላይ ባላቸው አታይ ካሌቭ ጋርም ባላቸው መቀራረብ ከፍተኛ የሆነ ስጋት ስላደረበት እኔ ካሌቭ ሚስቴን ይቀማኛል ብዬ እፈራለሁ፣ እዛ ቤት ባትመላለሽ ጥሩ ነው። ይህንን የምነግርሽ የውስጣዊ ሕመሜንና ስሜቴን ደብቄው እስከ መቼም አልቀጥልም ስለዚህ ተጠንቀቂ፣ በተለይ ደግሞ እኔ በሌለውበት ወደዛ ቤት እንዳትመጭ በማለት አስጠንቅቋታል። ይህንን የሰማችው ኤደንም ይህ ትባል እስከሆነ ድረስ እንዴት በዚህ ልክ ልትጠራጠረው ቻልክ? በማለት በጥያቄ ታናውጠው ገብታለች። ይህንን ተከትሎ ዳንኤል እሱማ ትክክል ነች። ግን ምን ይታወቃል እያለ ብተኛ የሆነ ስጋት እንዳደረበትም ገልጾላታል። በዚህ ብቻ አላቆመም። ትሁት ካሌብ ክፉኛ የከጀላት ይመስላል ሚስትህን እንዳይነጥቅህ በማለት ነግረዋለች። ይህን የሰማው ዳንኤል በዚህ ማቀልድ አላውቅም፣ ወሬ ቀይርልኝ፣ ሁለተኛ እንደዚህ ስትይ እንዳልሰማሽ በማለት እንግዲህ በድንጋጤ ክው ብሏል። ይሄ ብቻ አልበቃውም፣ ዳንኤል ጆሮ መስማት የማይፈልገውን የቤቱ ካርታ ፎርጅድ መሆኑን ዛሬ ላይ ተወርዶታል። ዳንኤል ከባድ የራስ ምታት ገጥሞታል። ለምን ቢባል በተስፋ እዛ ቤት ሲጠባበቅ የነበረው ትልቁ ህልሙ የቤት ባለቤትነት ነበረ። በዚህም ኩራት ኩራት እያለው እንግዲህ እኔና ቲና የቤት ባለቤት ሆነናል፣ እያንዳንድሽ ጥርግርግ ብለሽ ትወጫለሽ፣ ያለው ህልሙ ጭልም ብሎበታል። አይ ዳንኤል እዚህ ላይ ተበላው። እኔማ ድሮም ጠርጥሬ ነበረ፣ ቲና አልሰማይም ብላ እንጂ ማለቱም አልቀረም። ለማንኛውም በዛሬው ክፍል ይህንን ይመስል ነበረ። በቀጣይ ቪዲዮ ምን አዲስ ትዕይንት አለ ተከታትየ የማቀርብላችሁ ይሆናል። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ባክብሮት ጋብዝኳችሁ። ባይ ባይ።